ሰላም እንዴት ናችሁ? የነጂሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ክፍል 145ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ይቆዩ። ዛሬ እንግዲህ ፍቅር ወደ ቤት ተመልሳለች። ከመጣችሁም በኋላ ማንንም ማናገር አልፈልግም ብላ በሯን ዘግታ ቁጭ ብላለች። ሩታም ሄዳ ሰላም ስትላት እኔ ሰው አልፈልግም አታስመስሉ፣ ትላታለች። ይልቅ ናፍቀሽኛል ጓደኛ የለሽም እምረዳሽ ካለ ላግዝሽም፣ ትላታለች። ምንም አጋዥ እርዳታ አያስፈልገኝም፣ ትላታለች። እሮሚም እንደዚሁ ትሄድና ክፍሏ ታወራታለች። ፍቅር ለምንድን ነው እንደዚህ የምትሆኝው? ትላታለች። ያሳለፈችበትን መንገድ በጣም ትነግራታለች እና ይሄ ሁሉ የሆነው ምንድን ነው? እና ደግሞ ከኔ የበለጠ ችግር ምንድን ነው ያሳለፍሽውም? ትላለች። ፍቅር ሮማን ገጠር ባለችበት ጊዜ አቶ ጫን ያለ ባሏ ቤት ውስጥ አስሮ እንደሚያስቀምጣት፣ ከቤት እንደማትወጣ፣ ቤተሰቦቿ እንደማይጠይቋት፣ በቃ ብዙ የጨለማ ሕይወት እንዳሳለፈች ትነግራታለች። ፍቅርም ይህ ሁሉ ሰምታ እንዴ እና ያንቺ እና የኔ ህይወት ምን አገናኘው? ትላታለች። በጣም ብዙ ነገር ልዩነት አለው ትላለች ሮማን። አንቺ ቢያንስ የምትፈልግሽ እናት አለችሽ፣ የምትቀበልሽ እናት አለችሽ፣ የምትንከባከብሽ። እኔ እኮ ያንቺን ያክል ምንም አልነበረኝም ትላታለች። አይ እኔ እህ ካልኩሽ ብዙ ነገር ታወሪያለሽ ትላለች ፍቅር ግን ይሄን ሁሉ የምትመክርኝ ለምንድን ነው ትላታለች። ሴት ስለሆንኩ ትላለች ሮሚም። እና ደግሞ ያን ሁሉ በደል አድርሼብሽ እንዴት ነው ለእኔ የምታዝኒው ትላለች ፍቅር። እኔ ክፉ አይደለሁም አንቺ ያን ስላደረግሽ እኔ ለአንቺ ክፉ መሆን አልችልም፣ ግን አረሳም ትላታለች። እህ ካልኩሽ ብዙ ታወሪያለሽ፣ ክፍሌን ለቀሽ ውጪ ትላታለች። እኔ እወጣልሻለሁ ችግር የለውም፣ ግን እጸልይልሻለሁ። ደግሞ ራስሽን ጠብቂ ትላታለች። ፍቅርም በጣም ትገረማለች። ራሄልም ከአበበ ጋር ታወራለች። አበበ የአደይ አባትና አጎቴ ምን እንደሚያወሩ አላውቅም፣ ምንም እንደሚሰሩ አላውቅም። ለማንኛውም ግን ራስን ብትጠብቅ እያለች ትነግረዋለች። አይ ችግር የለውም፣ ሀሳብ አይግባሽም ይላል እሱ እና ደግሞ በቃ አሁን ሳያቸው ጥሩ አይደሉም ይላል እሱም። እና ደግሞ ስለነሱ አክባር ብትነግርኝ ስለ እነሱ ምን እያደረጉ እንደሆነ ተከታተይም ይላታል። እሷም ምንም ችግር የለው እከታተላለሁ ትላቸዋለች። ለሊ ድንገት ፌንት ወድቃለች። በረከት ቤት ውስጥ ገብቶ ሲያጣት ይደውላል ። ሲደውልም ስልኳ መኝታ ቤት እየጠራ ነበር። ሲገባ መሬት ላይ ወድቃለች። ይደነግጥና ወደ ሆስፒታል ይዟ ትሄዳል። እሷም መንገድ ላይ ትነቃለች። ምን ሆነሽ ነው ሲላት፣ ምንም አልሆንኩ ደህና ነኝ፣ አትደንግጡም ትላቸዋለች። ለሊ በተደጋጋሚ ትወድቃለች። ምክንያቱ ምን ይሆን? አደይም ወደ ቤት ከዴቭ ጋር ትሄዳለች። ለሊን ሲያጧት ወደ ለምለም ሲደውሉ በረከት ያነሳል። እንዴ ለሊ ምን ሆነች እያለች ትጮኋለች። አይ ትንሽ አማት ነበር ሆስፒታል ነበርን አሁን እየተመለስን ነው ይላታል። አይ እኔህን ማመን አልችልም መሄድ አለብኝ ምን ሆና ነው እያለች ትጮኋለች። ዴቭም ኧረ እንዴ ተረጋጊ ይላታል። የፍቅር እናትም ቤዛን ትላታለች፣ እኔም ልሽ ልጄ እንዴ ይህን የመሰለ ቤት አለሽ እንዴ ትላታለች። አዎ እያለች ቤዛ ተዋሻለች። የኔኮ አይደለም የምሰራባቸው ሰዎች ቤት ነው፣ ፍቅር እዚህ እንዳለች ሌሎች ሰዎችን እዚህ እንደማመጣ ካወቁ ደግሞ ይጣሉኛል ትላታለች። እኔ ውሸታምና አጭበርባሪ ልጅ አልወድም ትላለች የፍቅር እናት። ቤዛም አዎማዬ እኔም አልወድም እያለች ታስመስላለች። በይ እንግዲያውስ አመሰግናለሁ ልጄን በቃ እንደዚህ አድርገሽ ስለመለሽልኝ፣ ትላታለች የፍቅር እናት። ከሄዱ በኋላ ቤዛ አሁን ወደሽ ሳይሆን በግድሽ ትቀበየኛለሽ፣ ስለዚህ አጋጣሚውን አገኝቻለሁ እያለች ብቻዋን ታወራለች። ስትሄድም ዳይመንድ እና ኪንጎ ያገኟታል። እናንተ ልጆች ግን የማላገኛችሁ ቦታ የት ነው ትላችኋለች። እና ደግሞ ፍቅርን አግተሽ በኋላ ሄደሽ ለእናቷ ትናገሪያለሽ እንዴ? ይላታል እኔ ያላገዝኳትም እያለች ታወራለች። እና ደግሞ ኪንጎን መሬት ተደፍተሽ ይቅርታ መጠየቅ አለብሽ እያለ ዳይመንድ ያስጨንቃታል። እኔ ይቅርታ ልል አልችልም፣ ደግሞ ወንድሜን ብታስፈቱልኝ ደስ ይለኛል ትላቸዋለች። አንቺ አይነወጣነሽ እያለ ኪንጎ አሁንም ይቅርታ ማለት አለብሽ እያለ መንገድ ላይ ያስጨንቃታል። አቶ ጫን ያለም ከጓደኛው ጋር ያወራል። እኔ ምልህ የከተማ የገጠሩ ሴት ሁሉ ከተማ ገባ ሚስት ጠፋ እያለ ያወራዋል። ድንገት ብርሃንን ያገኛታል። እኔ ምልሽ ብርሃኔ፣ አንቺና ያቺ ጓደኛሽ ማናት፣ እናንተ ቀራችሁ እኮ ይላታል። ሚስኪን ትላለች እሷም። እኔ ዝም ብዬ ሳያችሁ በቃ አረጃችሁ፣ እናንተም እያለች ትነግራችኋለች እሱም ይናደዳል። ማን ያረጀው በዚህ ነበር ማለት ይላታል በያዘው ዱላ። ራሄልም ስትመጣ ትነግራታለች፣ እንደዚህ ብለውኝ ነበርና ይህንን እኮ አልኳቸው ደግ ያረግሻቸው እያለች ይሳሳቃሉ። ሩትም ትላታለች ሮሚን፣ እኔ የምልሽ ትናንትና አሹጋ ምን አወራችሁ? ምን አለሽ ትላታለች። አይ ምንም አላለም እያወራን ነበር ትላታለች። እና ልደብቂ ነው ትላለች። ሩትም አይ የደበኩሽ አይደለም። እና ታዲያ ምንድን ነው እያለች ታዋጣታለች። አይ የሆነ ነገር ሊነግረኝ ነበር፣ ድንገት በር ተቆረቆረ ትላለች። እነዚህ የፍቅር መቀስ፣ ማን ነው የመጣው እያለች ሩት ትናደዳለች። ፍቅር ነበረች የመጣችው ትላታለች። እና ታዲያ እያለችም ሩት ታጣራለች። በቃ በር ተቆረቆረ፣ ፍቅር መጣች፣ እኔም ወደ ቤት ተመልሻለሁ ትላታለች። አሁን በቃ ሂጅና አውሬው ትላታለች። ድንገት የፍቅር እናት ወደ ቤት ይገባሉ። ወዴት ነው የምትሄደው? ትላታለች። አይ እዚሁ ነው ትላለች ፍቅር። ሴት ናት ይላሉ የፍቅር እናት። ድጋሜ ከዚህ ቤት እንዳትወጣ እያሉ ያወራሉ። ፍቅር እኔ ብቸኛ ነኝ፣ ራሴን መግለል አለብኝ ፍቅር ራሷን አግላ ቁጭ ብላ፣ ድንገት ዴቭ ያገኛታል። ዴቭም ስለ ሁሉም ነገር ይጠይቃታል። እና ደግሞ ወደ ራስሽ ተመለሺ፣ ለምንድን ነው ራስሽን እንደዚህ የምታደርጊው ራስሽን የምታዝቢው ሰውንም የምታሰቃየው ምን ሁነሻል? እያለ ይመክራታል። እሷም ከዴቭ ጋር ስትሆን ደስ ስለሚላት ታወራለች። ድንገት አደይ ትመጣለች። ምን እያደረጋችሁ ነው? ትላለች አደይ አደይ ስትመጣ ፍቅር ትናደዳለች። የዛሬው ክፍል ይህን ይመስል ነበር። መልካም ቀን ባይ